አሁን እንደ ቀላል ነገር ዝም ብለን በፈጣሪ በፈጣሪ ስንል ቀላል አይደለም። ፈጣሪ ጋር ቁጭ ብሎ መተሳሰብ እንደዚህ ቀላል ነገር አይደለም። እሷም ይሄን ያክል ጊዜ ድረስ ጠብቃ ብሯ ገቢ ከሆነላት እሱ ሰጥቻለሁ ካለ እሱ አልሰጠኝም ካለች ጊዜው ስለረዘመ በሁለቱም ላይ መከራ ያለፈ ነው። እሷ ምስክር የላትም፣ እሱ ምስክር የለውም። ይቅር ተባብለው ቢያልፉስ እንደ ጥያቄ ነው። ለፈጣሪ ሰጠን። አይ ለፈጣሪ ማ ይሰጣል? እንደዚህ ብሎ ነው ሳይንስ። የለም ለፈጣሪ ማ ይሰጣል? በቃ ለፈጣሪ ሰጠን። አዚዛዬ ለፈጣሪ ሰጠን። ጨርሰናል። ፋይል ዘግተናል። ፈጣሪ ፈርዶ እንዲያሳየን እንፈልጋለን፣ እንፈልጋለን ፈጣሪ ፈርዶ እንዲያሳየን እንፈልጋለን። ይፈርዳል፣ እናያለን። አንተውም ለፈጣሪ ይህንንም ፈርዶ ነው ያሰጠኝ። ስለዚህ ፈጣሪ እንዲፈርድ ለፈጣሪ ሰጥተነዋል። ይሄ ጉዳይ ተዘግቷል። ለፈጣሪ ተሰጥቶ ተዘግቷል። ለፈጣሪ የተሰጠ ነገር አስር አይነሳም፣ አለቀ። ለፈጣሪ ሰተነዋል የሚተው ነገር የለም። ፈጣሪ ያለከላ ምስ ስክሪን የሌለበትን ጉዳይ በፍርሃት ፈጣሪ ሰራ ሚሰራ እኛ እናያለን። በእሱ እንደኛ አይቸኩልም እንደኛ በአንድ ቀን በሆነ ቀናድለ የሚያሳየን እናያለን አለ እድሜ ስጠቀውላቸው ያሳየን። እሺ በመጀመሪያ ደረጃ አሁን አንደኛ መመስገን ያለባት ዘሃራ ነች። ዘሃራ እዚህ ቤት ሰማንያ ቀን ኮመንት ጽፋ ለፍታ ደክማ ገብታ ለህቷ ፋጡማ ድምፅ ሆና ዛሬ ከአራት ዓመት በኋላ ዘጠኝ ሺ ሪያሏ ሀቋ ፋጡማ ጋር እንዲገባ ያደረገችው ከማንም በላይ አንደኛ ጓደኛዋ ዛህራ ናት ሁለተኛ እናንተ ድምፅ የሆናችሁ ሰዎች ናቸው መመስገን ያለባችሁ እናንተ ተመልካቾች ማለት ነው ሶስተኛ አይመኒታም ሁለት ሀያ ቀን ስጡኝ ብሎ አንድ ቀን በአንድ ቀን ገንዘቧን ሀቋን ስለመለሰ፣ አይመኒታንም እናመሰግናለን፣ ዛህራን እናመሰግናለን፣ ተመልካቾችም እናመሰግናለን፣ አይመኒታን እናመሰግናለን። ስለዚህ ፋጡማ ሁሉንም አመስግኝ እባክሽ። ቴንክ አመሰግናለሁ። ሀሊማ ሀሊማ፣ ይቅርታ ምራላችሁ። እኔም ደግሞ ሽር ምረዳ አለ አርገኝ አሚን፣ ያረብ እሺ፣ ሀሊማዬ በጣም ነው የምናመሰግነው። እሺ፣ አሁን አፉ ተባባሉ። አንቺማ አይመኒታ ታረቁ። ሁለት ሺህ ስድስት መቶ ሪያሉን ኦልሬዲ ለአላህ ሰተነዋል። ስለዚህ በቃ አፉ ተባባሉ። አላህ ደግሞ የሚፈርደውና የምታዩ ሀቅሽን የምታዩ አፉ ከተባባልሽ ነው ለእሱ ሰተሽ ሙሉ በሙሉ ከተውሽ ነው። ስለዚህ ታረቁ። አይዞሽ አታልቅሽ፣ ፋጡ ማየኔ እናት፣ አሁን እኮ ደስታ ነው። ያው ዘጠኝ ሺህ ሪያሎች ተመለሰልሽ። አልሐምዱሊላ ስለዚህ አሁን ታረቁ። ከይመን ይታጋ አፍ ብያሃለው በይ፣ አትዘኝበት። አንቺ አፍ ብያሃለው በይ። አካውንቷን ስጭን። እሺ አካውንቷን ፋጡማን መርዳት የምትፈልግ ፕሊስ አካውንት ነምበሯ። ቆይ አንዴ አካውንቷን ስጣቸው። ቅድም ጀምሬ አቋረጡኝ። አንድ ሺህ አርባ አራት ስልሳ አምስት ሀያ ሁለት አምስት አስራ ዘጠኝ አንድ ሺ አርባ አራት ስልሳ አምስት ሀያ ሁለት አምስት አስራ ዘጠኝ ፋጡማ አሕመድ መሐመድ። እሺ ህቴ አፉ በይዋ አይመኒታን ተታረቁ። እኔ ለሁሉም አፉ ብያለሁ። ወይም የለኝም ምን አቅም አለ ይብልሽ ነው። እና ጀዛሽን አላህ ይክፈልሽ። አንቺም እንግዲህ ያሰብሽውን አለ ያሳካልሽ። ለደከምሽው መልካም ስራ ለሰራሽው በጣም ነው ማመሰግንሽ። እሺ ነገር ካለ ቅር ያለሽ ነገር ካለ ያልተዋጠልሽ ነገር ካለ ከ2600 ሪያል ውጪ ቅር ያለሽ ነገር ካለ ፕሊስ ተናገሪ ፋጡማየ። ይድሉን ሰጥቼ ቅሪ ያለሽ ነገር አለ ኮመንት ላይ ቅሪ አላት ነገር ካለ ትናገር እያለ ነው ቤተሰቦች እኔ ያው እንግዲህ ውሃ ቢወቅጡት ያ ውሃ ነው እንደተባለው፣ ያ ያልኩሽ ነው እንጂ ያው ሰጥቻት ያለው ያለው ከፋኝ እንጂ ሌላውማ ተይው፣ ቢደጋግም ምንም አያደርግም። እንግዲህ ጀዛችሁን አለ ይክፈላችሁ። አሜን ያለው አሜን። አይዞሽ እሺ፣ ሁሉም ነገር ያልፋል። አንቺም ትድኛለሽ ኢንሻላህ። እህቶችም ወንድሞችም ያግዙሻል። አካውንትሽን ደጋግም እየሰጠሁልሽ ነው። ሁሉም ያቅሙን ይረዳሻል። እሺ አይዞሽ፣ እሺ ስለዚህ ከ2600 ሪያል ውጭ ሌላ ቅር ያለሽ ነገር የለም። 2600 ሪያሉ ሀቀሽ ሳይሰጥ ሰጥቻለሁ ብሏል ከምትይው ውጭ ቅር ያለሽ ነገር የለም። ሌላ ምን አለ? የለም ሌላ። እሺ። ስለዚህ እሱን ደግሞ እሱም ምሏል፣ እሱም በአላህ ምሏል። አንቺም በአላህ ምለሻል። ስለዚህ አላህ ለሁለታችሁም ሀቃችሁን ያውጣላችሁ። እሺ ይወጣል ወጥቶ እኮ ነው ይሄም የመጣው እንጂ ወጥቶ ነው እዛ አመትተኛ ብዙ ተሰቃይቻለሁ እንኳን ገንዘብ የጻን ልጅ ለቅሶ ይዘጋል ሀሊማ የሚውት አድርጊ ማሬ እሺ ዛህራ አይመኒታ አፍ ብዬሽ አለው ቆይ መጀመሪያ የምታወራ ስለፋጡማ አፍ ብዬሽ አለው ብላለች አፉታ መባባል በጣም ጥሩ ነው። እዚህ ጋር አሁንም፣ ዛሬም፣ ነገም ሰው እንዲያውቀው የምፈልገው ነገር እኔ በበኩሌ ሁለት ሺህ ሪያሉን በእጇ ለምትበላው ለምትጠጣው በእጇን የሰጠሁት አላህ ምስክሬ ነው። ለሱም ሐስቢ አላህ ወኔ መልወኬል ብያለሁኝ። ስለዚህ ሁለታችን ለአላህ ሰጥተነው ከእሷ ውጭ ሊሆን አይችልም። የተለያየ ስክሪንሾት ያነሳዋቸው አለ፣ እልክልሻለሁ በኢሞ በዋትስአፕ መመሰነቅ እሷ ለመሆኑ ማረጋገጫ ማቅረብ አለና የሰው ልጅ ስንት ጠላት ይኖራል፣ ብዙ አለው። አሁን እኮ በጣም የሚገርምሽ ነገር ወዳጅና ጠላት አየነበት እኔ የሚወዱኝ፣ የሚያከብሩ፣ የሚፈልጉኝ ሰዎች እኔን ለማገዝ ለእኔ ወገን ሆኖ ጠበቃ ሆኖ የቆሙ ወገኖች አይቻለው። የማልጠብቃቸው ሰዎች ደግሞ በተቃራኒ መንገድ ድንጋይ ሲጭኑ አይቻለሁ። ይሄ ደግሞ የሕይወት አንዱ ጣውረድ ነው። ችግር የለውም። ለምሳሌ አንዷ ልጅ እንደውም ቪዲዮ ዛሬ ሰራችሁ። በጣም የሚገርምች ነገር ከሃይመኒታ ቃል አንድ ያገዙ ሁለተኛ እንዳትገዙ ብላ በጣም ልንኩል ልክል ይችላሉ። እና እንዳትገዙ ካይመኒታ። እንደ ርዝቅ በአላህ እጅ እኮ ነው ያለው፣ በሰው እጅ ነው። እዚህ ጋር እኮ እኛ የተሰባሰብነው ስለ ርዝቅ ልናወራ ለም፣ ስለ ሀቅ ነው። ርዝቅማ አላህ ነው። ድንጋይ ድንጋይ ውስጥ ያለውንም ትል ውሩንም አሞራ የሚቀልብ አላህ ነው። እቃዎችህን ሁሉ የሳውዲ መንግስት ንብረትህን፣ በሳውዲ ላይ ያፈራከውን ንብረት በሙሉ ነው የወሰደው። እንዴ ምን ያልወሰደው ነገር አይደለም። መኪና ነበረኝ፣ እቤት ውስጥ የዩቲዩብ እቃዎች ነበሩኝ፣ እንደዚህ የሚያማምሩ ወንበሮች እንዳንቺ ነበሩኝ። ሙሉ ቤት፣ እኔም ቤት ማንም ሰው ነው የሚያውቀው። ሙሉ እቃ ነው የወሰዱት። እና ለምን እንዳሸባሪ ታዲያ ሙሉ ንብረትህን ይወስድብካል? አንተ በሐላል ያፈራከው፣ በሐቅ ያፈራከው ለምን ይወስድብካል?